ክርስቶስ ትንሣኤ ሙታን በአብይ ሀይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ይዜሳ ፍስሀው። ሰላም እንኳን አደረሰ እንኳን አብሮ አደረሰ። ትንሣኤ ባይኖር እምነታችን ኦርቶዶክስ ተዋህዶ መባሉ ይቀርና እንደ ቅዱስ ጳውሎስ አገላለጽ ከንቱ ነበር እምነታችን። ቅዱስ ጳውሎስ ትንሣኤ ባይኖር ኖሮ እምነታችን ከንቱ ናት ብሎ ተናግሯል። ስለዚህ የምናመልከው አምላክ ሞቶ በዚያው ቀርቷል ካልን ከዛ በኋላ ስለ እምነታችን ማውራት አንችልም። እኛም እንነሳለን ብለን ማውራት አንችልም። ራሱን ያላስነሳ እኛ እንዴት ያስነሳል ያስብላል። እና የትንሣያችን በኩር የሃይማኖታችን ሐዋርያና ሊቀ ካህናት መድኃኒታችን ኢየሱስ ክርስቶስ በትንሣኤው ትንሣያችንን ያረጋገጠበት የእኛንም ትንሣኤ የምናስታውስበት ነው። ቤተ ክርስቲያን ለዚህ ነው ሰንበተ ክርስቲያን ብለን እንደ አዲስ የራሳችን ሰንበት ፈጥረን የጌታ ቀን ተብላ በምትጠራው በሰንበተ ክርስቲያን ትንሣኤውን ከፍ አድርገን የምናከብረው እና ትንሳኤ በጣም ትልቅ በዓል ነው። ብዙ ጊዜ እለት ሐሙስ ላይ ካየክ በጣም ብዙ ሰው ወደ ቅዱስ ቁርባን ይቀርባል። የትንሣኤም እነዚህ ልምዶች አሉ። ያቺ ካለፈች በኋላ ግን ቻ መሳቅና የደስታ ቀነች ተብሎ ከዛ ነገር የመራቅ ስሜት አለ እና በጣም የታወቀ ነው። ምናልባት አይታት ከሆነ አንድ ድሮ አንድ ግጥም ነበረች ሁለት መስመር ከትንሣኤ ማግስት ምትል ጾም ስግደቱ ሲቆም፣ ጸሎቱም ተረሳ፣ እኛ መሞት ጀምርን አንተ ስትነሳ፣ ምትልና ብዙ ሰው ትንሣኤው ሲመጣ መንፈሳዊ ሕይወቱ በጣም የሚዳከምበት ወቅት ነው። ትንሣኤ በሞት አይከበርም። ክርስቶስ ተነሳ ብላ አንተ አትሞትም። እና እሱ የሞተው እኛ እንድንነሳ ነው።